ወይዘሮ ረምላ እጅ ነስታለች፣ አፈግፍጋለች፣ ጦሯን ወደኋላ ኋላ መልሳለች። እንግዲህ ረምላና ሰአዳ ሰሞኑን የሰሩት ቪዲዮ ሁላችንም አጂብ ብለን ተገርመናል። በጣም የሚያሳዝን ነው፣ ምክንያቱም ከነሱ የማይጠበቅ ስለሆነ ማለት ነው። ይሄንን ድራማ ሌሎች ዩቱበሮች፣ በሌላ አካባቢ ያሉ ዩቱበሮች ቢሰሩት በጣም ያበላቸዋል። በነገራችን ላይ ድራማ ነው ተመልካች የሚፈልገው። ፕራንክ ነው ውሸት ነው የሚፈልገው። እኛም ዩቱበሮች እንደዚህ አይነት አጀንዳ እንዲቋረጥ አንፈልግም፣ ግን ደግሞ በነሱ ላይ ስለማያምር ዛሬ ወጥተው ወይም ረምላ ወጥታ እውነቱን በመናገሯ እኔ በጣም ደስ ብለኛል፣ ወላሂ ነው የምላችሁ። ምክንያቱም በተለይ ትናንትና ሰአዳ የለቀቀችው ቪዲዮ እውነት የምክክር አይመስልም። የልብ የልቧን የውስጧን ነው የምትናገረው። ወላሂ አልጠበኩም። እኔ መጀመሪያ ቀን ቪዲዮ ሲሸራረቱ ሳይ ማለት ነው፣ ወላሂ ቀልድ ነበር የመሰለኝ፣ ተነጋግረው ነበር የመሰለኝ። ይበልጥ ደግሞ የትናንትናውን የሰአዳን ቪዲዮ ስሰማ እንዴት ነው እንደዚህ በኝ እንደዚህ ልበልሽ ብለው የሚሰሩት? እንዴት ክብር አይበልጥም እንዴ ብዬ በጣም ገርሙኝ፣ ገርሞኝ በቃ ቪዲዮ መስራቱ ሁላ በእነሱ አስጠላኝ። ወላሂ እንጂ ትናንትና እኔ መስራት ችል ነበረ፣ ግን አስጠላኝ። በቃ ዘጋኝ። እንዴ ነገ ጧትማ ምን ሊመጣ ነው በዚህ አይነት ብዬ ራሴን እንድታዘብ አደረገኝ። ነገር ግን እነሱ ድራማ ነው፣ የሰዎችን ታሪክ ወይም የአንዲት ጓደኛ ታሪኳን እንደዚህ አይነት ነገር ስለተፈጠረ እሱን ለማስተማር ነው ያመጡት። ቢሆንም ግን ሁለቱም አልተሳካላቸውም። ረምላማ በአንድ ቪዲዮ ነው እጅ ወደ ላይ ያለችው። ምክንያቱም እንደዚህ አይነት ባህሪዋ አይደለም፣ ስነ ምግባሯ አይደለም፣ በዚህም አላደገችም። እስካሁንም ስታዩት ከልጆቿ ከእናቷ ጋር ነው የምትሰራው። ና እጅ ሰጥተዋል። በነገራችን ላይ ይሄንን ታሪክ ይሄንን ድርሰት ሌሎቹ ቢሰሩት በደንብ ያበላቸዋል፣ በደንብ ያዋጣቸዋል። ምክንያቱም ሰውም የሚወደው እንደዚህ አይነት ስራ ነው። ፕራንክ ነው፣ ውሸት ነው፣ ድራማ ነው የሚፈልገው። ግን ደግሞ ድራማም ለመስራት ሰው ያስፈልጋል፣ መመረጥ ያስፈልጋል። በተለይ በተለይ ወሎዬዎች ወላሂ የማስመሰል ችሎታ የላቸውም፣ እውነት ለመናገር አሁን ረም ላይ የታችኋል። ባንዴ ነው ያፈገፈገችው። በቃኝ፣ ቅርታ ውስጤ ሰላም አጣ፣ ይሄንን በፍጹም መስራት አልነበረብኝም ብላን የመጣችውና፣ ባጭሩ በእናንተ አያምርም ይሄ ነገር በእናንተ አያምርም። በተለይ በተለይ እውነት የመሰለን እኔ ራሱ መጀመሪያ ወላሂ ተመካክራችሁ ነበር የመሰለኝ፣ መጀመሪያ ተሸራርታችሁ ሳይ ማለት ነው። ግን ትናንትና ሰአዳ ቪዲዮ ስትሰራ በጣም ገረመኝ። በጣም ማለት ነው። ማለት ከአንደበቷ የሚወጣው ቃል ነገ ጧት የሚገናኙ ነገ ጧት ጓደኝነታቸው የሚቀጥል አይመስልም። ወላይ ነው የምላችሁ። ምንም በንግግር ቢሆን እንደዛ አይባልም። ግን ደግሞ እንደዛ ካላለች ሰው አያምንም። እዚጋ ማሳመን አለባቸው። እና ለዛ ነው አትፍረዱባቸው። በነገራችን ላይ እኛም ወንጀል ገብተናል። በተለይ ሳዳም ብዙ ሰው ሰድቧታል። እኔ በእርግጥ አልሳደብኩም፣ አስተያየቴን ነው የሰጠሁት። ትናንትና ራሱ ልሰራ ነበር ግን ቀፈፈኝ። እጭ እኔማ አልሰራም በነሱ ብዬ ታውኩት። እና ባጭሩ ረምዳ ወጥታ ይቅርታ ጠይቃለች። ሲጀመር ሌላ ሰው ቢሆን ወላሂ ይቅርታ የማይጠይቅም ስራውን ይቀጥሉበት ነበረ። ይህን የዋሆች የዋህ እኮ ናቸው። የዋህነታቸው ለተመልካች ያላቸው ክብር ነው። ይህን ወታም ይቅርታ ልትል የቻለችው እንጂ በጣም የሚያበላ ዶላር የሚያስገኝ ሰብስክራይብ የሚያስገኝ ላይክ የሚያስገኝ እንትን ነው፣ ድርሰት ነው የተሰጣቸው። በነገራችን ላይ ሌሎች ሰዎች ቢሆኑ እስከ ጥግ እስከ መጨረሻው ይሰሩት ነበረ። እነዚህ ግን በቃ ህሊናቸውም አልተቀበለም። ረምላ እንደሰማችኋት ከዚህ በኋላ እንደዚህ አይነት መስራት አልፈልግም ብላ በአንድ ቪዲዮ ነው ያቆመችው። ትናንት የሰራችውን የሳዕዳን እንኳን ቪዲዮ መልስ አልሰጠችም። በጣም ብዙ መልስ መስጠት ያለባት ነገር ነበረ። ያው እኛ ዩቱበሮችም አቀጣጠል ነበረብን ግን አስጠላኝ። እኔ ወላይ ዘገነነኝ። ጓደኛ እንደዚህ ከሆነ በአፍንጫ ይውጣ ነው ያልኩት። ወላይ ነው የምላችሁ። እና ባጭሩ እሷንም አትቀይሟት፣ ሳዕዳንም አትቀይሟት። አፉ በሏቸው ያው የተሰጣቸውን ድርሰት ነው የሰሩት እነሱ ማለት ነው። ግን በቃ አብዛኛው ድራማ ነው ድራማ ነው ብለው ነበረ። ግን ደግሞ ድራማ ነው እንዳንል በጣም ኃይለኛ ቃላቶች ነው ሳዕዳ የምትጠቀመው። በውስጥ መስመር ነው ረም ላይ የመከረቻት ያንን ቮይስ ስታወጣ ሁሉም ሰው ሳዕዳን በጣም ብዙ ኮሜንት ላይ ወላ ንብብ ያለው ሰድበዋታል። እንግዲህ እንደዚህ ካልሆነ ውጤታማ ስለማይኮን ነው እንትን ያሉት። የጀመሩትን ነገር ደግሞ ጥሩ መስሎ ስላልታያቸው አቁመውታል። እናንተ ማትቀይሟቸው ጥሩ ጥሩ ቪዲዮ ሲሰሩ አበረታቷቸው፣ እኛንም አበረታቱን። ግን ያለው ሪያሊቲው፣ እውነታው ሁላችንም ዩቱበሮችም ሆነ ኮሜንታተሮች የምንወደው እንደዚህ አይነት ነው፣ ሀቅ ለመናገር ማለት ነው። እና ረምላንም መቶ ሺ አስገቧት እንደዚህ ጥፋት ስታዩ ምከሩ፣ ስድብ አትሳደቡ። ከዛ በተረፈ ይሄን ይመስላል። በነገራችን ላይ አንዳንዶቻችሁ ደግሞ እናንተ ዩቱበሮች ምናምን ታሽ ቀብጫች ምናምን ትሉኛላችሁ። እነሱ ካወጡት እኔ እሰራለሁኝ። እነሱ ይሄ ያሰድበናል፣ ይሄ እንትን ይለናል ብለው እስካልተው ድረስ እኔ የራሴን ገበና ወይም የራሴን ነውር አላወጣሁም። እነሱ ሲያወጡልኝ ተከትዬ ሰርቻለሁ። አለቀ። ደግሞ የሰራሁት በእነሱ መስራት ፈልጌ አልነበረም። ሚስጥር ብላ እህቴ ብላ በውስጥ መስመር የመከረቻትን ቮይስ ስታወጣ ለምን እንዲህ ሆናል ብዬ ነው በሰአዳ የሚሰራሁት እንጂ እኔ ሰአዳ ላይ የተለየ ጥላቻ ወይም የተለየ ነገር ኑሮኝ አይደለም። እኔ እሷን መወዳት አለሁ ያችን መወዳት አለሁኝ። ግን ባወጡት ነገር ላይ ሚዲያ ላይ እስከወጣ ድረስ የሚዲያ ሰው እስከሆንኩ ድረስ አስተያየቴን እሰጣለሁ። አለቀ። ይሄ ነው ያለው ነገር እንጂ እኔ ሳዕዳ ምን የበደለች ነገር የለም። ምንም የሚያገናኝ ነገር የለም። በወጣው ልክ ግን አስተያየታችን እንሰጣለን። ሲጀመር እንደዚህ የሆነ አንድኛው ጠበቅ ካላደረገ ቫይራልም አይወጣም፣ መነጋገሪያም አይሆኑም ማለት ነው። ለመነጋገሪያ ለመሆን ነው እንደዛ የተጠቀመችው ብዬ አስባለሁ። ሰአዳም ብትሆን ግን በድራማና በንትን ምክንያት ማንም ሰው የውስጡን እንደሚናገር ነው የተረዳሁት። ወላይን የአንድ ጓደኛዬን እንደዚህ እንደዚህ አውጥቼ ያን ሁሉ ብዬ ነገ ጧት አይኗን ለማየት በጣም ነው ማፍረው። እስከ መጨረሻው ጓደኝነቱን እሰርዘው እንደሆነ እንጂ ዝሮ ዝሮ ተረዷቸው ያለው እንደ ማንኛውም ሰው ሊሰሩ ነበረ። በቃ ህሌ ነው አልፈቀደላት፣ ምረምላም አቋርጣለች ማለት ነው። አፉ በሏት፣ ይቅርታ አድርጉላት፣ ሰብስክራይብ አድርጓት፣ መቶ ሺ አስገቧት። ከዛ በተረፈ ሌሎቹ ቢሆኑ ወላይ በደንብ ነው የሚሰሩት። ሌሎቹ ቢሆኑ አስመስለው በደንብ ነው የሚሰሩት። በነገራችን ላይ ማለት ነው እንደውም እነዚህ በጣም ይቀራቸዋል። ትንሽ ሰአዳ ትሻላለች እንጂ እና የተሰጣቸውን እስክሪቢት የሰሩት ግን ተመልካች ስለምታከብር ያው መልስ እንኳን ሳትመልስ መልስ ነው ይቅርታ እኔ እጄን አንስቻለ ያለችው ረምላ ማለት ነው። እና ውድ ቤተሰቦች ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉኝ እላችኋለሁ እኔንም አምሳሽ አስገቡኝ ባይ